ሰሊ እ ቤታችን የሚጠየቁ ጥያቄዎች ቴንሽን ላይ ነው ምናምን ቀራ አ ይሄ ነገር እንደ የፈለገ ቢሆን በዚህ የሚያምር ቃና ሄድሽበት። መንፈስ እንዴት አይነት የተረጋጋ ነገር ነው። ስለዚህ ሁለተኛ ስትመጣ ዚህ ክርክር ሳታር ቁርአን ነው የምትቀረው፣ ሃይማኖትን የሚወክል ነገር ቁርአን ነው የምትቀረው ይባል ደስ ይለኛል። ሁሉም ሲጠየቁ ደስ ይላላሉ፣ የኔ ስሜት ብቻ ሳይሆን እዛ ጋር ኤቲስቶቹ ምንም ሲጠየቁ ደስ ይላል። የተቀረው ግን ፈጣሪ ቃል መሆኑ ኖቲስ ሳይደረግ ሁሉም ካል መሙድ እስከተውል ቁርአኑ ማለት ነው። እዛ የሆነ ነገር እስከተተኛ ነገር ወደ እስልምና አትራክት የሚያደርግ ነገሮች እየጨመሩ መጡ። እንዳልኩ በሪሌሽንሽፕ ያየሁት ነገር አለ። ሁለተኛ ስለ ነቢያችን ስለላ ሰለም ያለው ነገር አለ። ስለ ፈጣሪ ኮንሰፕት አለ፣ ምናምን ኦልሬዲ ፈጣሪ ቢኖር አንድ ነው የሚለው ነገር ቆይቻለሁ። እኔ ካሰብኩኝም ደስ የሚል ጊዜ ነበረን። ፔንፉልም ነበረ። ንል ፔንፉል የሚያደርግበት ምክንያት እኔ ላይክ ሞር ጥያቄዎቼ እየሰፉ መጡ። ይ ስ ሲል ደግሞ ወደ ቁርአን ወደዚኛው ወደዚኛው ህይወት በተደረግጉ እነሱ መጥፎ ዳምፕ ሲያደርጉብኝ እኔ ሳራፍ እነሱ ላይ ሌላ እውቀት እየጨመርኩ ነው፣ የማደርገውን እውቀት እያስወጣው ነው፣ ወደ አዲስ እውቀት እየከተትኩ ነው። ሳላውቀው አዲስ በሆነ ፕሮሰስ እየተሰራች ነው ማለት ነው። የዛ መሀል ላይ እንዳልኩ ቁርአን ላይና ሀዲስ ላይ መጽሐፉ እንዲህ ነው ሲባል ጊዜ መስጠት ነበረብን። ይሄ መጽሐፍ እምትሉት እኔ እያነበብኩት ያወረድኩት ቁርአን እና ዓለም ላይ ካሉት ቁርአኖች ይለያሉ። የተመሳሰሉ እዚህ ቲክቶክ ላይ ትሬንድ የሆኑ ሰዎች መጥተው በኮንፊደንስ አዎ ቁርአን አስር ነው ሰባት ነው ምናምን ይኸው ማስረጃ አለኝ ይህ አሩፎቹ ይለያያሉ ምናምን ሲባል ደስ ይላል፣ አይደል? ለእኔ ሁለት ቃላት ነበረት ሀሳቡ የሆነ መልስ ሰጡ። በቃ ሀሳቡ ላይ የፈጣሪ ሀሳብ ሁሉም ላይ አንድ ነው የሚለው አይለያይም የሚለው ለእኔ ሜክ ሴንስ ያለ ክርክር አንድ ነው ፈጣሪያችን አላ ለጅብሪል ያወረደው አንድ ነው። ከዛ በኋላ ለነብዩ ዮሐንስ ሲስ ቀራቸው በሰባት አይነት ወይ ቅራትን አድረገላቸው። ሲምፕል፣ ያንን ለመረዳት ሶስት አራት ቀን ፈጀባቸው። እኔ ግን የመጀመሪያው ቀን ነው ሀሳቡ ሊወርድ የፈለገበትን ነገር ሊናገር የፈለገበትን ነገሮች፣ ዋናው ኮንሰፕቱ ሚስ ተደርገዋለይ ነው የኔ ጥያቄ። ኮዝ አንድ ቁራን ከሆነ ሚስ የተደረገ ከሆነ ሀሳቡ ትክክል አይሆንም። ራይት ሶ ኢቱካስ ትሪ ዴይስ ምናምን በዚህ አይነት ውዝግብ ውስጥ ማለት ነው። ሶ ያንንም አንዳንድ እንትናቸውንም የሚለውን ልዩ የፈለገበትን አሁ በሰፊ ሰው ለዛ ነው ጥቅስ መጠቃቀስ፣ መወራወር አለ። ሙሉን ነገር ማንበበቅ፣ ሙሉ የሚለው የፈለገው የሀሳብ ምንድን ነው የተጻፈው? ሊያስተላልፍ የፈለገው መልዕክት ምንድን ነው? ሶ ለእኔ ቁራን ኮምፕሊኬት አልሆነብኝም ሰዎች እንደሚያስቡት ሳነበው። ጥያቄ ነው ራይዝ የሚያደርገው። ስክሪን ሹት አድርጌ ለያሲን ድሪስ ስልክላቸው ላይቭ እንማማርበታለን።

ፎር አዲስ እስልምና ምንድን ነው? ምን ጌኝ ታደርግበታለች ከምድራዊ ህይወቷን ጀምርና እስኪ ላይፍ አፍተር ዴት አለ እንኳን ብለን ብናስብ፣ ኮዝ ለእኔ እንዳልኩ እዚሁ ምድር ላይ ሆኜ እኔ ነኝ ገነትም ከሃነምም ወደሚለው ሰንስ ገብቻለሁ ሁሉ ነገር እኔ ጋር ነው የሚያልቀው ስላልኩኝ፣ ሶ ለአዲስ እዚህ ነገር ላይ ኮንሰፕቶች አሉት ወይ እስልምና ነው ጥያቄ እኔን አገኛታለሁ ወይ? ጣሪያ ብጆለት ማለት መጀመሪያ ዝም ብለ ነው የምጠይቀው። በዚህም በዛም የመጣልን ሀሳቦች ነው። ኢንተርቴን ና ሩፎሬት ሩፉ ዘጋ በቃ ስለ እኔ ሆነ። እኔ ደግሞ የተወሰኑ ጥያቄዎች ነው የሚኖሩኝ። አንደኛ እስልምና ሴቶችን እንዴት ያያቸዋል? ሴት ነኝ አለ እንደ ሴት እስልምና እንዴት ያያታል? ትልቅ ጥያቄ ነው። ኢስ ፐርሰናል ነው ዲስ ኢስ ፐርሰናል። እንደ አዲስ ከምትበላው ስትተኛ፣ ስትኖር፣ ሰኪሪቲዋ የምትጠበቅበት ስትጋባ፣ ስትፋታ ሴፍቲዋ እንዴት ነው? ስትፋታም እዛ ቴለሮ ስላሉ ሲሰፋ ችግር የለም። እየጠጠሻ እናንተ ደግሞ ታጭ ኮፒ ሊንክ እያደረጋችሁ ዝም አላቸው። ለምን ነው ሼር ኮፒ ልንገ ሌላ ሰው እንዲሰማ አልፈለጋችሁ ማለት? አንዳንዶች በቃላቸውም ስለያዙት ነው፣ ቃላቸው እንሻላ። ሌሎቻችሁም ጥያቄ ያላችሁ እናስገባቸዋለን። እሷ ትጨርስና እንሻላ። አብሽሩ። ሼር ኮፒ አድርጎ ኦልሞስ። አሁን ከተራዊ ተመልሰናል። ብላችሁ ለእናንተ ብለን ቆይተናል። ለእናንተ ብለን ቆይተናል። ሴትነቴን ነው፣ ሴትነቴን ነው ነው ሙቤ አዲስ ሚለው ነው ምን፣ አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ? በምገባበት እንዴት ያያታል እስልምና ሴትን የሚለው፣ የመጀመሪያ ጥያቄ ግን፣ ይሄን ነገር ታቂ ነበር? እንደው አዲስ፣ አላህ እንግዲህ በተከበረው ቁርአን፣ ሱረት እኒሳ አለ፣ ለሴት የሴት ልጅ ሱረ አለ ሱረት ራጅል የለም ለወንዶች አላወረድም። ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው የምታውቂው በቁርአኑ በተከበረ ቁርአን ሱረት ኒሳ ብሏል። የሴቶች ሱራ አለ። ሱብሃነላህ፣ ሱረት አራጅል አለ እንዲ፣ ለወንዶች የለም እዛ ጋር። አላህ እኛ በእስልምና ሴቶቻችንን እንዴት አድርገን መያዝ እንዳለብን ያው በሌሎቹ ቦታዎች በምናውቀው፣ እንዳልኩ ሴት ልጅ መጨረሻዋ ብትፋታ እንኳን ድረስ ደረጃ ብያስብ፣ ያው ለራስህን፣ አይደል ለራስ የምትፈልገው ምንድን ነው እድሏ ስል እድል እንደሌላት የፈታ ማመነዘረ ነው። ስለዚህ እኔ ያላመነዘርኩበት ነው። አመንዘረሻል ተብዬ የምጠይቅበት ቦታ ራሴን አላገኘውም። እንዴት ነው እኔ ባላመነዘረችበት በምትፈታ ጊዜ ዩ አመንዘራና ዩ ኔቨር ጌት ሜሪድ አጌን ማለት ነው። ራሴን እዛ ውስጥ ማግኘት ማለት ኢዝ ደቫስቴቲንግ። ስለዚህ አልሆንም። ሶ ስልምና እንዴት ያያታል? አዲስ የመጣችበት የተማረች ሴት ናት። እውቀት ያላት ሴት ናት መናገር የምትፈልግ እውቀትን ሞር ሲክ ማድረግ የምትፈልግ አክፍታ ሪሌሽንሽፕ ውስጥ የወጣች ኔክስት ጄኔሬሽን ላይ ብታገባ ብትወልድ፣ ብትኖር ምን አይነት ማቀቧቿና ህይወቷ ምን ይመስላል? ፈጣሪያችን ስ አላ እንዴት አይቷታል የሚለው ነገር ኪሪየስ ያደርገኛል። ሶ ፈርስት ኩዌስችን ኢዝ ያው መጀመሪያ እንደተላከልኝም ቪዲዮዎችን ነቢዩ መሐመድን ስለላ ሰለሜን ሰሃባዎቹን የሪሌሽንሽፓቸውን ነገር ነው ማየት ያለብን። እስልምና እነሱ ባዩበት ዓይን ሴቶቻቸው እንት ነው ያው ሄትሬት ባለው መልኩ ስለ አይሻን ተነስቷል፣ ስለሌላ ሴቶችም የተደረጉ ሁኔታዎች ተነስቷል። ክሊር ማድረግ ነበረብን። ሰው ፕራውድሊ የአራት ሚስትነት ሚስት አራት ነው የምትሆኙ ስትገቢ በጀነትም ደግሞ ላይክ፣ እነዚህ ኩዌሽኖችን መጀመሪያ ማጽዳት ነበረብን። ያንን ነገሮች ስፔሲፊካሊ ግልጽ ሳይደረጉ ማለፍ የለብንም። አድበስ ብሰም ማለት ነው። እኔ ለሴቶች በጣም የምቆረቆር ነኝ እንዳልኩ፣ ለሕፃናት ከኪሪሲቲ በላይ ህግ ተጓሏል። ምን ሴት ነኝ ሲደፈሩ ነው የሆነ ነገር ሲሆንባቸው። ትወንቲ ፋይቭ ይርስ ነው እኛው ተስማምተን ያስቀመጥነው ህግ፣ ያ ነው ሰዎች ተስማምተን ያ ወዝት ወርት ነው። እስልምና ጋር ደስ የሚለው ጀስቲስ መጣላለ ወይ ነው። በጣም ረጅም እይታዎችን አየሁት። ለሴት ልጅ ያለው ቦታ እስልምና ሲያሳድጋ ጀምሮ በሚል ነው። እንዴት ነው ሙስሊም ሴት የምታድገው? ከጻንነቷ ማለት ነው ሙስሊም ሴት ስታደግ የምትለብሰው አለባበስ የምትኖረው የማትነካበትን ሪዝን የምትሸፈንበትን ምክንያቶች ምናምን ዲቴል ማወቅ ነበረብኝ። ሰው ላይ አንድ ነገር ትልቁ ነገር የተማርኩት ነገር እስልምና እንቁ አድርጎ ከማየቱ በላይ ፕሬሸስ አድርጎም ከማየቱ በላይ ታፕታፕ ሼር ኮፒሊንግ አድርጉ

ጦርነት አይደለም፣ በምን አይደለም፣ ስራዎችን ሸክሞችን የሌለባት ፈጣሪያችን አላሲያዝ ቤቷ ሰላቷን ማድረግ ብትፈልግ በቤቷ የማድረግ እድል ድካምን፣ ሰው ሲቀብር እና ሲሯሯጥ ለቀብር እሷ ግን ጉዳቷ እንዳትጎዳ ያንን ሁሉ ቤቷ እንድታደረግ፣ ስትወለድ ሰው እንዳይነካት ከባሏና ከቤተሰቦቿ ውጭ እንኳን፣ በጣም ንጽሕና እና እንትን የምትጠበቅ ከመሆኗ የተነሳ ፕሬሽስ ሰውነቷን እንኳን መንካት አይቻልም። እንኳንስ በጣም እንዲታይበት አይፈልግም። ሙስሊም ሴቶቻቸው ሽፍና አድርጎ ነው የሚይዛቸው። የፈጣሪ ማላሴ ትልበስ ሸፈኑ የሚለውን እያንዳንዱ ነገሮች እንኳን ስናይ በጣም ተወዳጅ አድርገውን፣ ከም ኢቨን ደ ላስት ሲሞቱ ነቢያችን ሰለላሁ ዓለይሂ ወሰለም ቃላቸው ማለት ነው፣ ጠብቆ ያሉትን ሴቶችንም ጭምር ነበር። ሴቶችን አደራ ነበር የታወ ስለዚህ ምን ያህል ነው ክብሩ የምትጠበቅበት ነው ማለት ነው። ትልቁ መዝጊያ እንኳን ያ ነቢ ትልቁ ነቢ በሰዓቱ ያንን ሃይማኖት አስገኘ እንኳን ብትሉ ላስ መሞቻው ላይ ሰው እንዴት ነው ስግብግብ ሀብቴን አደራ ንብረቴን አደራ ሳምቲንጌን አደራ ምናምን ስግብግብ ነን። ዞሮ ዞሮ ልንሞትም ሆነን አደራ ነው የምንለው፣ ተበትኖ። እዚህ ግን ለእሳቸው የምድር ላይ ያሉት የሙስሊም ሴቶችን አደራ ነው የሰጡት። ሚለው ነገር ላይ ሞር ጥያቄዎች ያረሳብኛል። ሰዋ አዲስ ልጅቷን ብታድግ ከምን አይነት ጊዜ ጀምሮ ነው ማግባት የምችለው፣ በማነው የምትዳረው፣ ምን ያህል ነው ሴኪሪቲዋስ ምናምን የሚል ጥያቄዎች ይነሳሉ። ስለዚህ ደዚህ ነው የወንዶች ጥያቄ ደግሞ አይነጠልም። እዚ ጋር ወንድ ልጅ ሲያዘው እስልምና ውስጥ ሱሪውን አሳጥሮ ስራው እንዲሰራ ከእናት ከአባት ከቤተሰብ ሁሉንም ሸከሙን በርደኑን እንዲሸከም አዞት ሰላትም ሲያደረግ ሄዶ ጦርነት ቢመጣ እንዲሄድ፣ ቀብር ቢመጣ እሱ እንዲሸከም፣ ስራ ቢመጣ እሱ እንዲሸከም ነው ወንድ ልጅን ያዘዘው። ሴት ልጅ ግን ያዘዛት ድካም አይደለም። ቤቷ እንድታስተዳድር፣ ራሷ እንድጠብቅ። የእሷ ገንዘብ የራሷ ነው፣ የባሏም ገንዘብ የራሷ ነው። ሁ ት የመብት ጉዳይ ራሷ ፈቅዳል የምታረጋቸው ነገሮች ሀጅር ነው የሚጠራቀምላት በፈጣሪ ታዛዥ በመሆኗ ፈጣሪ አዘዛን በማድረጓ ቁጥር ሞር አፍተር ላይፍ እንኳን ስትሄድ ሰላቷን ብቻ አምስቱን ሰላት ብታደርግ ሰባቱን በሮች ይከፈቱላታል ነው የሚለው። ት ጭራሹን ነው ላይ ቀሎ ቀሎ ቀሎ ቀሎ በሰላት ይጠናቀቃል ሁላ ማለት ነው። ወንዶችን አርግ አርግ አርግ ብሎ ሴትን ሲሪየስሊ ላረኳቸው ትንሽ ነገሮች ቦነስ ባሌን ጥሩ ቢያስኩት እኔ ነው የሚጨመርልኝ፣ ቤቴን ባስተዳደርኩ እኔ ነው የሚጨመርልኝ፣ ልጆ ላይክ ሳምቲንግ ባደረግኩ የሚጨመርልኝ ነገሮች ናቸው። እንደ ክሬዲት የሚሰጠው ነገሮች ናቸው እንጂ እያንዳንዱ ሳያቸው እስልምና ከውጭ ሆነን የምናየው ሴትን የሚጨቁን የሚበድን፣ ሲሸፈኑ ለምን እንደምትሸፈኑት በቃ የፈጣሪ ትእዛዝ ነው ዋ የሚለው ጥያቄ ነበር። ረጅም ጊዜ ይፈጅ አትቃጠሉም ላይ ውስጣችሁ ላይ ዳዚ በርን ዚ ፖለቲሳ እንትን ተደረገ። ሴቶቻቸው ተሸፍነው ቢያቃጥላቸው አልኩ። ምርጫ ያላቸው እኛ ያው እንዳልኩ ማይ ባዲ ማይ ራይት እኔ ምለብሰው አለባበስ እዚህ ጋር ለማስታወስ ያህል በጣም አጫጭር ነገሮች ክፍት ነገሮችን ምናምን የፈለግኩት ማንም በእኔ ላይ ማዘዝ የለበትም። የሚል ፕሪንሲፕሎችን ይዝ ስለነበረ አይ ዲድን ኢቨን ሃቭ ድሬስ የመጀመሪያ ሸሃዳ ከያዝኩኝ የሚዳነጋተው ሾፒንግ መውጣት ነበረብኝ እና ከሁሉ ነገር በላይ እስልምና ውበቱን የገባኝ ትዳር ላይ የትዳር ጥያቄ ነው አይደለ? ሰው ሴት ነኝ የደረስኩ ሴት ነኝ። ሶ እኔን እንዴት ያየኛል? እስልምና ነው እስልምና እንዴት ያየኛል? የተማርኩ ሴትን እንዴት ነው ትምህርት የተወደደ ነው በማወቋ የሚጠላ ቦታ አይደለም። ስትናገር ከሌ የጠብቃትና በእውቀት የሚፈቀድበት ቦታ ነው። እውቀትን እስከያዘች ድረስ በቃ ላይ ሞር ራሴን ነው እዛ ጋር ማገኘው በአገባ ምን ብትል ብትፈታ ሁላ በፍቿ ሄዳ በሸሪዓ ስትፈታ ልትፈታ ብትፈልግ በሼራው ሄዳ ካስፈታች ማለት ነው። ብድጋሚ ላግባ ብትል እሷን ያገባ እንደ ሀጅር ነው እሱ የሚቆጠርልበት ሰከንድ ዋይፍ አርጎ የሚሆነ መጀመሪያ አርጎ ቢወስድ በፈጣሪው እንደ